ይሄ አይደል እንግዲህ እኛ ንብረታችን አሁንም በደንብ አድርገህ ነው እንትን ያልኩት።

በረገፋ አባት ሻ እንሪው ማሽ ነው። አንቺ እንሪው በግጅ እንዲያውም ሁለተኛ መስክ ብለሽ ቢሻውን አግኝተሽ ከቢሻው ጋር ሁነሽ እንደሆነ ውርድ ከእራሴ። እኔ እኮ ከቢሻው ጋር እኮ ዝም ብለን እንጫወት ብሎኝ ስንጫወት ብርቁ ማለት ወር ይለናል። እንዳው ነው የለሽም እንዳው መድሃኒዓለም ቢያተርፍሽ። ደግሞ አሁን ደግሞ ወድቀሽ በሽታ ትይዣ እንትን ልጅ ደግሞ ምንድን ነሽ? እንዲሁ መስክ ላይ ምን ትሰሪያለሽ? እንዲሁ ብቻሽን ከብርቁ ጋር ተከታይው አይደለም እሞ ያልኩሽ

ከበርኩ ጋር እንጂ እኮ አጋጣሚ እሱን አገኘሁት ነው። ችግርቅቅርግሽ አጋጣሚ ሙያው አጋጣሚ መስክ እየተንከባን ይልሽ ነው። ደግሞ አጋጣሚ የምትይኝ ተናገርኩ፣ ተናገርኩ፣ ሁለተኛ ተናገርኩ። ታውቂያለሽ ምን እንደማደርግ። አሁን አሁንስ ደግሞ ያንን እሰጡን ደግሞ እንትን ያለው

እንደው አሁንስ አንዱን ሲሉት አንዱን አንዱን ሲሉት አንዱን እናቴ እንደው ምን አባቴ ይሻለኛል፣ አረሽ ነው እያለኝ ሰው እና አንዳንድ ጭምጭምታ ያው እንግዲህ ታላ አይደለም ይሄኛው። እ ይሄን ይሄን እኮ እያለኝ ነው። እ ይሄን ይሄን እያለኝ፣ እ እሱን እሱን እያለኝ እኮ ነው። እየገባች የጨረሰችብኝ። አንተ እንግዲህ ውስጡ እኮ ባዶ አድርገዋል። እሷም እየታገለች ነው። ውስጡ ባዶ አድርገዋል። እሷም ትታገልኝ እና ምን አልከኝ? ትግል አይደል ኑሮ።

ምን አልከኝ እና ይገርምሃል። የጠጅንማ ጉዳይ ጭምጭምታ ሰማው ላረጋግጥ ነው እንነግር በደንብ አድርጌ እሱን ደግሞ ተጀመርክ በኋላ ነገር መቁረጥ ትችል ሰዎች ነው።

አንድ ሁለታችን ደሞ እናጠራዋለን። ምን አስጨንቀ እኔ መንገዱ ላስተካክለው መንገዱን ላስተካክለውና

መጥቼ ይሄዳል። ምን አለበት ብትነግረኝ? አሁን ልትነግረኝ ምን ይሆናል ብለህ አይደለም? ሳይረጋገጥ ያልሆነ ወሬ አሁን እኮ ሆዴን እንትን ብሎ ነው እንደው ብቻዬን ተገረምኩ። ተገረምኩና ደግሞ የማልጠረጥረው ሰው ነው ሲናገር ይሰማው እንዴ። እዚህ ግድብ ነው ወሽ፣ እዚህ ሆ ግድብ ነው። አሁን ዙሪያ በለው ዙሪያ፣ ዙሪያ በለው። እንግዲህ እዚህ ግድብ ነው ያለ እዚህ፣ እዚህ ሀገር በጣም የሚገርም ነው ማን

እንግዲህ ዛሬማ ቁጭ ብዬሽ የከሌ ልጅ ይሁን ወይ የከሌ ልጅ ይሁን ወይ ስልክ ወይ ባደረ ያም ሆነ ይህ እንግዲህ ሆኖል። እሱማ እንግዲህ እንደው ኧረ እንኳን መጣ የልጅ ልጅ አየሁ እኮ እኔ እንዲሁ ጠላሁት። አውቄ ቢሆን ነው

አንተ ልጅ ልጅ አየህ። በግራም ነፈሰ በቀኝ ጥሩ እናት አላት። እና ደና ነህ? እንዴት ናት ሙሽሪትስ? ሙሽሪትማ ምን የከተማ ሰው ሆና እንደ ሆደ ባሻ እየሆነች በዛች ልጆ እሷን ሳባብል ነው ሙል ሳባብል ነው ማመሽ። ጥሩ ልጅ ናት፣ ጥሩ ልጅ ናት። እና እንዲያው ስስት ያለች ጥሩ ልጅ። አሁን ደና ልጅ ነው። እንደ ሲገጠም ልቦስ ጥሩ ነው። ወዴት ነህ አሁን? አሁንማ እንዲያው

እንደው አንተንም በዚህ ሳልፍ እንደው ልሂድ ብዬሽ ነው እንጂ በዚህ ትንሽ እንደው ናውራ አንድ ሶስት ቅንበድ እኔ ያለች እሷን ላስጥላት ብዬሽ ነው። ነው ትችላለህ፣ ትችላለህ። ላስጥላት እና እመጣለሁ ወደዚህ አይሻግባል ረቶ አሉ አይደል፣ ልጆች አሉ። በቃ እስቲ ወደዚያ ሰፈር እምሄድበት አለ። በል እዛ ደርሼ እንግዲህ ሆይ፣ በዛውም ነገሩን አጣርቼ እነግርሃለሁ። በል እስቲ፣ በል አብረን እናጠረዋል። በል ደህና ሆንዋል። በል አይዞህ፣ አይዞህ። በል ተው አት ብዙ ማትጎዳ

ምን ባደርገው ነው የሚሻል? ተመለስ። መንገዱ ሁሉ ይሄን ሌላ ነገር አለ

እንደው ያ ሁሉ ፉከራ ለዚህ ነው። መድኃኒት አለም አንተ ታውቃለህ፣ ይሄ ታም እንደው ሌበትን አየሽ የሚሰራው

እንዴት እማልገባህ? ምን አገባህ እ ደግሞ በገዛህ በቁልህ እና ባለቤት የሌለው እና ዋን ተኮ ለነገሩ ምን አለበህ አንተ ገና ሳትወርሰኝ ትቀራለህ። የጨረቀው እኮ አይደለም። የእሷን ልጠብቅ፣ ደግሞ አንተን ልጠብቅ

ወይ ፈጣሪ አምላክ ወይ መድኃኒት ዓለም እንደው ለአንቺ ደስ ይበልሽ ብዬ እንጂ ደግሞ ምን አባቱ ሊያመጣ፣ ምን አባቱ ሊያመጣ መድኃኒት ዓለም ከእኔ ጋር እያለ ምን አምንት ያ ነተታ ራስህ ትጠፋበታለህ እንጂ እኔ ጋር ምንም አያመጣም። እንደው ለአንቺ ደስ ይበልሽ ብዬ እንጂ ደግሞ የዚህ ስንት